በጣም ነው የምወደው እኔ ጭስ ጋይስ ቡና ሳፈላ የምትሰጥ የምትሰጥ የምትሰጥ አስር ብር አምስት ብር በረከት ይዛ ምን ይዞ እንደሚመጣ አናቅም፣ ጋይስ አስበር ነው የምላችው። እኔ ሁሌ ለምን 200፣ 300 አልሰጥም ጋይስ? ሳላስበው የሆነ ነገር ነው የማገኘው። በቃ አንዳንድ ሰው ደግሞ በረከቱ ኃይለኛ ነው። ችልጃውን ዝም ብላ እንደቀልድ ነው የጠየቀችው፣ ግን እግዚአብሔር ፓፓዬ ለአንተ ሚስ ፓፓ እንኳን እዚህ ላይ ሰርቶ ው ይሰጣል ኢትዮጵያ ሁኖ ጋይስ፣ ፓፓዬም ለአንተ ያላሰብከው ሲሳይስ አባቴ እና አንዳንዴ አስር ብር ሀያ ብር መስጠት ምንም ማለት አይደለም። ማለት ብሩ እዚህ ነው እያልኩ አይደለም፣ ግን ይዞድን የሚመጣው ነገር አይታወቅም። አንዳንዴ አንዳንዱ ልክ ስታይቁት ፍጠጥ ብሎ ይሮጣል። ልክ ግዴታ እንዳለበት መታችሁ እኮ ነው ጋይስ አለመስጠት አምካሚ ልክ ስትቀበብ ደግሞ ተቀብለናል በሉ። እኔ ሰው ገንዘብ አስቀምጥ አልወድም ጋይስ እና አንዳንድ ሰው ልክ እንደ ሲወራ ሮጣችሁ ትወጣላችሁ ትንዱሳ ጋይስ። ምን ችግር አለው አስር ብርሃ ብር ለተቸገረ ብንረዳ ይህ ትላልቅ ትላልቅ ብር ሲሆን ጫምላች ተጨማለቁብኝ። እኮ እዚህ ቤት ውስጥ ማንም አላስገባም። በቃ አንድ ችግር ነው መስማት የምችለው ጋይስ፣ መቶ ችግር መስማት አልችልም። ኦልሬዲ እየሰማችኋቸው ነዋ ልጆቼን እንዴት እየረበሹ እንደሆን። ዶን ሜክ ሚስትረስ ጋይስ፣ እዛው ቁጭ በሉ፣ ሌላ ቦታ ሄዳችሁ ጠይቁ ጋይስ። በቀን አንድ ችግር ነው የምሰማ፣ ስድስት ችግር አልሰማ። ያማቸውን እንዴ! እዛው ቁጭ በሉ። እኔ ምስትረስ የላራግፍ ነው የምገባው እዚህ የሚያስቁኝ ሰው የሚያናዱኝ ማለት ነው። አንድ ሰው ተቸገርኩ ብሎ ሲመጣ ሌላ ችግርተኛ ደግሞ ይመጣል። አንድ ሰው ቢዝነስ ይዞ መጥቶ ሊሰራ ሲል ሌላ ቢዝነስ ሰሪ ደግሞ ይመጣል። አንድ እንትን ሲመጣ እንዴ እኔም እኮ ቤተሰቦች እዚህ ይመራችኋል ኮ እኮ ሰው መርዳት ላይቡ ላይ ልታስጠፏቸው ነው እንዴ? እኔም ስጠይቅ ደጋግሜ የችግር መጠየቅም አልወድም ጋይ እጅ ማሜ ቤት ሁሌ ገንዘብ ነው የሚጠየቅ። ልታስበለው ነው እንዴ ፔጁ እኔም አልወድም። ስድስት ጊዜ ገንዘብ የሚጠይቀኝ እኔ እኔ ደስ ሲለኝ ነው ማረገው፣ የሆነ ነገር በቃ ስጠይቅም ስሰጥም ምንም ስል ውስጤን ነው ማዳመጥ። ችግር እያመጣችሁ በስትረስ ልትነፉ ነው እንዲ? እኛ ራሳችን ስትረስ የነፋና ሰዎች፣ በቀን ሰው አንድ ችግር ነው መስማት ያለበት እንዴ? ተሰለፉ እኮ በእናታችሁ። ደግሞ አስገቢኝ ይላሉ። ሄዶ ዛ ጉኛ ብሬታ አባታችሁ የምናመጣ መስላችሁ? ሰርተን እኮ ነው የምናመጣው።

እንዴት ያናዱኛል እኮ የሆነ ስራ ልንሰራ ስንመጣ ስራውን አየሩን ይዙታል። የሆነ ነገር ሲባል እንደዚህ የሆነ ሰው ተቸገርኩ ሲል ደግሞ እንትን ይመስሉታል። ይሄ በቀበሌ የሚሰጥ ስኳር ይመስላችኋል? ምቀኞች ሲያስጠሉ እንዴ! እኛ ነው የት አባታችሁ የምናመጣ መሰላችሁ ገንዘብ? እኔም በልጆቼ ይቀንሽ ነው የሰጠው ልጅ ወተት ከሚጠጣው ከሚጠጣ ይሻላል ይሄን የሰጠው ይሄ ደላይ መሰላችሁ? በዛ ላይ እኔ አልጠይቅም። እዚህ አስሬ በቀደም ስለ ሊቢያዎች እየጠየቁ ሳስመርራቸው ደግሞ አሁን ሌላ ጥያቄ ደግሞ። ከስንት አንዴ ነው ሰው መጠየቅ ያለበት ገንዘብ? በአንድ የመጣችሁ ስድስት የጻፉትን እ አራት ሰው አሉ። ከታች አላይም ብዬሽ እኮ ነው። አራት ሰው አሉ። እኔ ቸግሮኝ ነው፣ እኔ እንዲህ ብሎኝ ነው ይላሉ። እኔ ስጠይቅ ትንሽ ደቂቃ እሰጣለሁ። አንዳንዱ ይሳካለታል። ተሎ ብሎ በቃ ገንዘብ ይሰጧል። እዚህ ላይ ጽፋችሁ ጋይስ እኔን በኋላ እንዳታስጠይቁኝ። በውስጥ የሆነ ነገር ስትጠይቁ ላኩ ተሎ ብላችሁ። አሊያ ያላከ ሰው አይላክም። ልክ የሆነ ነገር ፕሮሚስ ስትገቡ ወዲያው ላኩ ጋይስ። እኔ እንዳታስጨቀጭቁኝ በውስጥ ታን ያማራሉ። ቀላል ያማራሉ እንዴ! ደግሞ ልክ ስትልኩ ዳስ ሴት ከዚኔ ብቻ የምትፈልገው ሌላ ሰው የለም። ሌላ ሰው እንዳትልኩ ማንም ሰው አዚቲ አለች። በቃ ዳሴት ሴት ዘጋን ማለት ነው። አንድ ሰው ሲጠየቅ ልክ ሰላሳ ሰው ይመጣል። ለዛ እኮ ነው ሰው እየፈረጠጠ የሚሄደው ጋይስ። ምን አላት መቶ ሀያ ይላል አስር የለለዋሉ በአምስት ያሾፋል። ማሚ ብታ ይህንን ስትናገሪ እራሱ መናገር የምፈልገው ነገር አለ በዚህ አጋጣሚ ማለት ነው። እንዴት ነሽ ደህና ነሽ ቢዮንሴ አምሮብሻል ቆንጆ እኮ ነው ትሙት ታምሩም ጋይስ ስሚማ እኔ ምን እንደገጠመኝ ታውቂያለሽ ማሜ በጣም የሚገርምሽ ነገር ላይክ ኑሮኝ ምናምን ምናምን አይደለም እኔም ለማኝ ነኝ እድሜ ለዲያስፖራው እውነት ለመናገር እግዚአብሔርን እውነት እውነት እኔ ለዲያስፖራ እና በጣም የሚገርምሽ ነገር እንደዚህ ደግሞ አሉ። እዚህ የሚኖሩ ማለት ነው እናቶች ምናምን በቃ በጣም ይቸግራቸው በቃ ግራ አይገባቸው ምናምን ከዛም በቃ ሲነግሩሽ እሺ ምናምን ብለሽ ሰፖርት ታደርጊያቸዋለሻ። ማሜ ቢያንስ አንድ ወር አይጠብቁሽም፣ ድጋሚ ይመጣሉ። መምጣታቸው ደግሞ አይደለም እንጂ ሊደፉሽ ነው እንጂ የሚቀርቡት ደግሞ ላኪ ይኸውልሽ አሁን አንዴ ማለት ነው እኔ አንዴ ምናምን ብዬ ማውራት አልፈልግም፣ እዚህ መናገር አልፈልግም። ግን እንደዚህ የሚቸግራቸው ሰዎች ካለሽ ላይ ታካፊያለሽ፣ ሲኖርሽ ያለሽን ትንሽም ቢሆን ሰጫለሽ። እና ሰጣቸዋሉ እኔ ይነጋገሩ ይሁን አላቅም፣ በፌክ አካውንት ይሁን አላቅም፣ አይሉ ነው ብቻ አላቅም ብትይመጡና ሊያዬ ብለው ወይ ህፃን ልጅ ያሳዩሻሉ። ከዛ ስማሚ መጥተው ሌሎቹ ማለት ነው በሌሎቹ ሌላ ሰው ደግሞ አንድ ሰው ትረጃለሽ አይደለ? ሌሎቹ ደግሞ ይመጣሉ ማለት ነው። ሌላ ደግሞ ይመጡብሻል፣ በሌላ ሰዎች ደግሞ ይመጡብሻል። ካልረዳሻቸው፣ ካልሰጠሻቸው ስድብ ማለት ነው። ወይኔ ስድብ ደግሞ ትጠያለሽ እና እንትን ስትይ መጀመሪያ በደንብ አረጋግጠሽ ምናምን ጠይቀሽ አውቀሻቸው ምናምን መሆን አለበት። በፌክ አካውንት የህፃን ልጅ ፎቶ ያሳዩሻል። እናት ኮሽ ደግሞ በልጅ እንደማትሳሽ ስለሚያውቁ እግዚአብሔርን በጣም ነው የሚያሳቅቁሽ። በቃ በጣም እና የተለመደ ነገር ሆኗል ቲክቶክ ላይ እንደዚህ አይነት ነገር። አይረዳ ሳይሆን እናችንም እየተረዳዳን ነው የምንኖረው፣ ግን አታብዙት በእናታችሁ በእግዚአብሔር። እንደ ትክክል ኤግዛክትሊ ነው የምትለኝ ማንር እዚህ ኮመንት ላይ ነው እና በጣም የሚያስጨንቁሽ ማሚያት፣ እናደጂ ያለንም ሁላችንም ያው እየተሰቃየን ነው። እኛም እየለመኑ እየሰጠን ነው እንድን፣ አይሰሙሽም። እውነት አይሰሙም። እግዚአብሔርን አይሰሙም፣ አይሰሙም። ብዙ ጊዜ አይደል የምለው፣ ብዙ ጊዜ እኮ ነው የምላቸው። ደግሞ የሚገርመኝ እንጂ ልክ ስጡ ስትያቸው አይሰጡም። አንቺ ለሰጠሽው ገንዘብ ካሜራ ይከፈት ሲል ሆነ እንዳከፍች ልጅሽ እንዳታሳይ ቤሌት ይላሉ እንጂ ደግሞ ልክ አዛዥ እሱምን ነው እንግዲህ ጉታ መስከረ ለይ ከእንዶ ማሚ ቦስት ምንድን ነው ታሳያላችሁ ብሎ ደግሞ የሚመጣ ሰው አለ። እስኪ እንደዚህ በሉ ሞክሯ ሰውያሳይም የሰጠነው እንጂ በጣም ብዙ ሰው እኔ በግልጽ ነው ፊት ለፊት ያውጭ በሉ ሶጣ አውጥቼ አሳያቸዋለሁ። ስሰጧቸው ማለት ነው መጥተው ይሰድቧቸዋል። ድጋሚ አሁን አንዱ እንደዚህ አልቅሳሰትቻት ማለት ነው በአስራ አምስት ቀን ድጋሚ መጣችብኝ። እንዲ አረኔም ለምን ኮኑ ባገኘው እናት ምንነሽ ነው ምና ምስናት ምን ጫርጋ ሰደበችኝ። እንግዲህ በኢትዮጵያ ኑሮ አስር ሺህ ብር ብዙ ነው ጌታን የስልክ እና የኢንተርኔት ከፍለው አሪፍ ስልክ ይዘው የሚለምኑ ኦፍኮርስ። አዎ አዎ፣ እና እንትራክቲቸው አትስሚያቸው። አታደ እንደ ሚዩት አርጋቸው መተው ቸግሮናል። ሚዩት አርጋቸው ሚውት ማሚዬ ማምዬ። እንዴ ሞዴሬተር አለሽ አይደል እንዴ? ልይ አይ እኔን እነሱን አይደለም ያልኩሽ፣ እንደዚህ መተው የሚያዝጉሽን አዎ። እንደም ቢያቸው ሚውት አርጋቸው፣ ካለበለዚያ ጨዋታሽንም ምንሽንም ነው የሚያበላሹብሽ ብታይ ሰዎች ሁሌ ገንዘብ ሲጠየቁ ጋይስ ማ በቃ ልምድ አደረጉት እንደ እና ሰው ሲጫወት ወይ የሆነ ነገር ሲል ምናምን አንዳንድ ምን መሰለሽ ሶኬ ከስንት አንዴ አሁን አስር ብር ሀያ ብር ምናምን አንድ ሰው ቢመጣ ያው፣ መንገድ ላይ አገር ቤት እንኳን ስታይ ትሰጫለሽ እኮ አይደለም? አስር ብር ሀያ ብር ሰው ቁሞ ስናይ እንሰጣለን። ከስንት አንዴ አስር ብር ሀያ ብር ብንሰጥ ህፃናት እንደዚህ ሲሆን፣ ሶኬዝ ብለሲንግ ጋይስ። ግን አሁን ኤቭሪዴ አንድ ሰው ተቸገርኩ

ጌታ ነው። እኔ ስለ እኔ በነገራችን ላይ ጋይስ፣ እግዚአብሔር ምስክሬ ነው። እኔ በጣም ብዙ ሰው አርግ ያለው ለማለት ሳይሆን አላረኩም፣ ግን በጣም ይጠይቁና፣ ስታረጉላቸው አይፋቷቸውም። የሰው ልጅ አንዴ ከሰጠ ድጋሚ አይጠየቅም። ያለውን ካካፈለ ድጋሚ መጥቶ ድጋሚ ስጡኝ ስጡኝ አይልም። ምንም አይመስልላቸውም። በቃ ነፍስሽን ነው የሚያስጨንቁት። ጌታ አረ ቢያስጨንቁትም እኔ ያልሰማቸውም ደስ ይለኝ ነው ማለት ነው አሁን ሊቢያ ላይ ያሉ ልጆች የመውጣት አቅቷቸው ብዙ ነው። ታሳዝናል። ሲያሳዝኑ፣ አዎ በጣም በእናት የሚረዳቸው የለም። በስረዳቸው ምን አለ ነው እዙ በእርዳታ አሁን በጣም የተማረረው ሁሉም ተማሯል። ስትጠይቂያቸው፣ ልክ የእርዳታ ነገር ስትጠይቂ ላጥ ብሎ ነው የሚወጣው። ማንም አይዳምጥሽም። ሰው ስትረስ በቃ ስትረስድ ገሉታል ዘና ማለት ነው የሚፈልገው መሳጥ መጫወት ነው የሚፈልገው። ብራበድና እርዳታ ስት ሩጥ ይወጣል በቃ ሩጥ ይወጣል እና አንዳንዴ ብናስብ ማሜ፣ ቴንኪው በቃ ይሄንን ልናገር ነው የገባው። እሺ ሊያየ ልጅሽ ደህና ናት? ደህና ናት፣ ፍቅር ደህና ናት። ሁሉ ሰላም ማሪ። እሽ እናቴ። ባይ የማጣሳፍሩ ሰዎች ደግሞ ቴንኪው በጣም ሁላችሁ፣ ኤቭሪባዲ በጣም ነው ማመሰግናችሁ ጋይስ። ልክ ስጠይቃችሁ ማሚዬ ብላችሁ ምሰጡ ቴንኪ ሶማች። ይብዛልሽ፣ ይብዛልሽ በሰጠሽው በሰጠሹ ሰላሳ ዶላሩ ሰላሳ ሺህ ሚሊዮን ይሆን ብያለሁ፣ ባላሰብሽው መንገድ ለሁላችሁም ጋይስ የሰጣችሁ ብለሳት ብያለሁ። ቀናችሁ ይባረክ፣ ከመጥፎ ነገር ይሰውራችሁ፣ ጥሩ ነገር ይግባላችሁ፣ ቤታችሁ ካላችሁ ነገር ላይ ይጨምርላችሁ። ከሁሉ ነገር ጤና ነው፣ ጤናችሁን ይስጣችሁ፣ በልጆቻችሁ አገኙት ጋይስ። ኦይል ፐርፊውም ነው ማስቀመጥ አለብኝ ካርቱን ለምን እንደሚያበዙት ይኸውላችሁ ጋይስ ኦይል ስፕሬ ነው እ እንደሚጣፍጠኝ እኔ ራሱ በጣም ብዙ ሰው ብዙ ሰው ከኔ ገዝቶት ነበር። ከዚህ በፊት የራሴ ያለኝ ከዚህ በፊት የከፈትኩት ለእናንተ ለማሳየት ብዬ ነው። በጣም ነው ደስ የሚል ኦይል ስፕሬ ነው ጋይስ። መጠቀም መጠቀም የምትፈልጉ ሽቶ መቀባት አይጠበቅባችሁም በጣም ሽታው ኃይለኛ ነው። ወይ እንዴት እንደምወደው! አሁን ዲጄ የት አይተ ነው? ዋው ምትል ተጠቅመህ ታውቃለህ? ስንት ነው? ላይቭ ላይ እዛ ነው። እኔ የለኝም በፊት እሸጠው ነበር አሁን የለኝም ግን ሽቶ መጠቀም አይጠበቅባችሁም። በጣም እንዲያውም ሙስሊሞች ነው የሚጠቀሙት በጣም ሰግድ በጣም በጣም ኦማይጋድ? እዚህ በጣም አለ አይኖ ከዛ እንትን ደግሞ አለች ለፖርሳ ሳምፕ ሳምፕል በስፕሬ መልክ ማለት ነው ልክ እንትን ነው ይሄኛው በስፕሬይ ነው። ያኛው ደግሞ በኦይል ነው ጋይስ። ፖርሳችሁ ውስጥ አድርጋችሁ ለመሄድ በጣም ሰግድ በጣም አሪፍ ነው ጋይስ። እኔ ያው በጣም ብዙ ሽጭ አለው፣ ከመቶ ምናምን በላይ ሽጭ አለው ጋይስ። በፊት አትላንታ እያለሁ ሶሪሊ ግድ ቪዲዮ ሰራበታለሁ። ያው ከዚህ በፊትም ስሸጠው ነበረኝ ቪዲዮ ግን እነሱ ሳምፕል ስለላኩልኝ ደግሞ መስራት አለብኝ እና ገብታችሁ ግዙኝ ጋይስ እዛ ጋ ቲክታክ ማልዬ በዚህ አጋጣሚ አፕሪሼት በቀደምም የሆነ ፐርፊውም ፖስት አድርጌ ነበረ። እሱም እንደዚሁ ነው። ይህም እጣን አለው አለው ላኪልኝ። እስቲ የኔ ፍቅር ይሄ ራሴ በፊት ምሸጠው የነበረ ነው ጋይስ። በጣም ነው የምወደው እኔ ራሱ በጣም ብዙ ጨርሻለሁ። በጣም ብዙ አላበት ልክ በትንሽ ፖርት አድርጋችሁ ይዛችሁ መሄድ ትችላላችሁ። ሂደው ሀብቶ ይህንን ማድረግ ችን ብቻ ማስገባት ትችላላችሁ፣ ከፈለጋችሁ ኦይል ስፕሬም ትወዱ ካላችሁ። ከዛ ይሄ ደግሞ አዲስ የላኩልኝ ነው ሁላችሁ

ሌላ ምንድነው ይሄኛው፣ እኔ ራሴ የሚሸጠው የነበረ ነው። ጋይስ ራሱ ኦይል ነው። እሺ፣ እኔ ፍቅር የት ነው ያለች? ዱባይ። በምንድ ነው የምትልኪልኝ? ከእናንተ በሰው ነው ወይስ በእንትን የምትልኪልኝ ነው? በአድሬሴ፣ በዲኤች ነው ይህኛው እራሱ ኦይል ስፕሬይ ነው። ማይ ጋድ ወንዶቹ እራሱ መጠቀም ይችላሉ። ይሄን ጋይስ በጣም ሰርሪሊ ግድ እራሴ ነው የምሸጠው ነበር። ይሄ አሁን የለኝም። እኔ ግን አንድ እንዳልጨርሳት ብያስቀምጫት ነው። በጣም ነው የምወደው። አላበት ደስ ነው የሚለው፣ በጣም ሽታው ጋይስ ይሄ እጣን ራሱ እኔ እሸጠው ነበረ። በጣም እኔን ያልገዛኝ ሰው የለም። ይሄንን እጣን እቺ ነው። እኔ መወዳት መላከች አልሽሽ እኔ ፍቅር በኩር እንደዚህ አይነት በኩር ነው። ሌላስ በኩር ነው ማለት ነው። ውስጡ በጣም ጥቁር እኔ ሰወድ በጣም አይለኛ ነበረ በጣም በጣም። ይሄንማ ያልገዛኝ የለም። እኔ ያኔ ራሱ ለራሴ አስቀምጬ ቢሆን ምናለ ሲሸጥ እንደዛ አለ። እረ በናትሽ እንዲያው ላኪልኝ። በመላን ያለ በጣም ነው የምወደው። ኦሪጂናል ነው ደግሞ እኔ ማመጣው የነበረ ከዛው ከዱባይ ስለሆነ የምትመላለሰው ምታመጣልኝ በኩራው በጣም አይደኛ ነበረ። በጣም ነው የምወደው። በስማ በጣም በትበታ የፈለግሽ በጣም ብዙ ነው የምፈልግ መላክ የምችሉ ሰዎች በዲኤችኤል አይላክም እንደ ይከፍላለሁ። በጣም ብዙ አይነት ነው ያለው። አንዳንዱ በቁር ላይ ትላልቅ እንጨት ሆኖ በጥቁር አለ። እኔ ግን የፈለኩት በጣም ድቅቅ ያለው ነው። ልክ ይሄ ሌላ ጣን ያለው ዝም ብሎ ሚክስ አርጌው ነው። ሌላ ድቅቅ ያለ አለ። በጣም በጣም ጥቁሩ እሱን ነው የምፈልገው። ወይ ኔ ስወደው እሱን ብትልኪልኝ ማበቅ እሱን ብትልኪልኝ በጣም ነው ደስ የሚለኝ። ላኪልኝ ኔ ፍቅር